በአሁኑ ሰዓት የመንግስት ሰራተኛውን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኘው የህብረተሰብ ክፍሎች የኑሮ ውድነትን በኑሮ ውድነት እየተጎዱ ባሉበት ወቅት እንዴት የዋጋ ንረት ቀንሷል ሊባል ቻለ? ይህ ሪፖርት መሬት ላይ ካለው እውነት ጋር ምን ያህል ሊጣጣም ይችላል? እንዲህ ያሉትና መሰል ዜጎች ውክልና ያላቸው ጥያቄዎች ከኢኮኖሚ ጉዳዮች ጋር ተያይዘው ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በመደበኛ ምክር ቤት ስብሰባ ላይ የቀረቡ ናቸው። ሀገር በቀል የኢኮኖሚ ማሻሻያውን የሚደግፉት ዘርፎችን ማጠናከር፣ የውጭ ንግድን ማሳደግና የዋጋ ንረት ላይ ያሉ አሁናዊ የመፍትሄ አቅጣጫዎችና የተገኙ ውጤቶች በጠቅላይ ሚኒስትሩ ምላሽ ተዳሰዋል። ማሻሻያው የኑሮ ውድነትና የዋጋ ግሽበት እንዳያስከትል ከማክሮ ኢኮኖሚ ጋር አያይዞ የመፍትሄ እርምጃዎች የተወሰደበት መሆኑንም ጠቅላይ ሚኒስትሩ አስረድተዋል። የማክሮ አንዱ እንደ ስብራት የለየው ጉዳይ የዋጋ ንረት ወይም ኢንፍሌሽን ነው። በተደጋጋሚ ባለፉት ዓመታት ለየት ያለ ሰርጀሪ ካልሰራን በስተቀር ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰብነውን ያክል ስኬታማ እንዳን አድርጎናል ስንል ነበር። በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል። ኢንፍሌሽን ላይ ምን ማለት ነው ይሄ? በገንዘብ ፖሊሲ ማሻሻያው የበጀት ጉድለት ከብሔራዊ ባንክ የሚሟላበትን መጠን በመገደባችን ወደ ከሚፈሰው ገንዘብ ቁጥጥር ስለሚደረግበት ከዚያ ባሻገር የምርት እድገት ስላለ በግብርናው ኤንድ በተደረገው ኢንተርቬንሽን የምርት እድገት ስላለ በገበያ ትስስር በተለይ ሰንደይ ማርኬት ላይ አርሶ አደር በቀጥታ መጥተው ገበያ ላይ በሚያውሏቸው ከባቢዎች አዲስ አበባም እንዳያችሁት በአንዳንድ ሴንተር ግንባታዎች ቀላል የማይባል ጠቀሜታ አስገኝቷል። ነገር ግን የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። ኢንክሪዚንግ አት ዲክሪዚንግ ሬት ማለት ነው እንጂ እድገት የለም ማለት አይደለም። የኑሮ ውድነቱ ይዞት የሚመጣው ጫና ማህበረሰቡን የሚጎዳ እንዳይሆን ኢኮኖሚን የመደጎም ስራ ሲተገበር መቆየቱንም ጠቅላይ ሚኒስትር አብይ አንስቷል። ባለፉት ስምንት ወራት ከ58 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የገለጹት ጠቅላይ ሚኒስትሩም ይህ አበረታች ቢሆንም ከድጎማና ተያያዥ ወጪዎች ጋር ተያይዞ ግን ወጪና ገቢው አልተጣጣመም ብለዋል። በውጭ ንግድ ዘርፍ በተከናወኑ ተግባራትም ባለፉት ስምንት ወራት ብቻ ከፍተኛ ገቢ መገኘቱን ጠቁመዋል። ባለፉት ስምንት ወራት ኢትዮጵያ ከኤክስፖርት ያገኘችው ገቢ ከየትኛውም አመት ስምንት ወር ሳይሆን ከየትኛውም አመት የአንድ አመት ሙሉ ኤክስፖርት ይበልጣል አራት ነጥብ አምስት ቢሊዮን ዶላር ኤክስፖርት አድርጋለች ከአምናውም ከአች አምናውም ከዛሬ 10 አመቱም ከዛሬ 5 ዓመቱም ጋር አይወዳደርም ከሁሉም የበለጠ ኤክስፖርት በስምንት ወር አድርገናል የበለጠ ማለት ግን በስምንቱ አይደለም። በአመት አምና አመቱን ሙሉ ኤክስፖርት ካደረግነው በዚህ አመት ስምንት ወር ኤክስፖርት ያደረግነው ይበልጣል። በሚቀጥሉት አራት ወራት ይህንኑ ፔስ ጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ኤክስፖርት የሚመዘገብበት አመት ይሆናል። ተግባራዊ በተደረገው የማክሮ ኢኮኖሚ ማሻሻያ የዕዳ ጫናን የማቃለል ተግባር መከናወን የተገለጸ ሲሆን ይህም ውጤታማ መሆኑን ጠቅላይ ሚኒስትሩ ተናግሯል። ከዘንድሮ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በነበረው ድርድር የዕዳ ሽግሽግ ለማካሄድ ባለፉት ወራት ስንደራደር ቆይተናል። አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ 3.5 ቢሊዮን ዶላር ገደማ ገንዘብ ሴቭ አድርጋለች። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ ሀገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን አምስት ስድስት ዓመት ስንሟገት የነበርነው ነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይሄም በእዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። ቁልፍ የኢኮኖሚ ዘርፎች ላይ ውጤታማ ተግባራትን በማከናወን በዘንድሮ በጀት ዓመት የስምንት ነጥብ አራት በመቶ ኢኮኖሚያዊ እድገት ለማስመዝገብ መታቀዱን ጠቅላይ ሚኒስትሩ አስታውቋል። በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ ስምንት ነጥብ አንድ ፐርሰንት የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብሳራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ 8.4% ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት ስምንት ወራት የነበሩ የኢኮኖሚ እቅዶቻችን አፈፃፀም እንደሚያመላክቱት በሚቀጥሉት አራት ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከስምንት ነጥብ አራት በላይ ልናሳካ እንደምንችል ይጠበቃል። እንደ ሀገር ለአስር ዓመታት የተዘጋጀውና በምዕራፎች እየተተገበረ ያለውን ኢኮኖሚ ስትራቴጂ እቅድ እውን ማድረግ እንደሚቻል እየተመዘገቡ ያሉ ውጤቶች ማሳያ ናቸውም ተብሏል።